በጣም አግሬሲቭ የሆኑ ወጣቶች ለህግ ይቅረብ ብለዋል። በተለይም ፌስቡክ ላይ እንደነ ሙራት ታደሰ አይነት ሂጅራ ቲቦች፣ ሌሎችም ወጣቶች ለህግ ይቅረብ ብለዋል። በጣም ነው ያሳገኝ። በነገራችን ላይ ይህ ዘልማዳዊ አካሄድ ይባላል። የኢትዮጵያ ሙስሊሞች ከዚህ አካሄዳችሁ መቼ ነው የምትቆጠቡት? ላይ ምንጉር ነው ያመጣብን? አረ ያረቢ ምንጉር ነው ያመጣብን? እኔ ምለው እስቲ የትኛው ቁጭ ቁጭ አለው ጡቷ ወይስ ቀሚሷን ያጨናነቀው ወዳለው አማለሁ ነው። የነገ ተስፋዋን እንድታጨልም ያደረገልክ ይሄ ነገር ባይዞ፣ ሐቁ ልንገርሽ ነው ይሄ ነገር በጣም ብዙ ጊዜ ውስጥ ያድሯል። የዛሬ አመትም ትንሽ አንስቼ የነበረ አራቴ አራቴ ምናምን ብሎ ተጫጫውብኝ እንጂ ትልቅ ሰው እጻን ልጅ ልጅ ልጅ የለውም እንደሱ ኡስታዞቻችን ወይም አባቶቻችንን የሚያስተምሩንን አሚን ብሎ በድፍኑ መቀበል እንጂ ያልገባንም መጠየቅ፣ አዳዲስ ሀሳቦችን እያነሱ ከነሱ ጋር መወያየትን እንደ ትልቅ ወንጀል ስለምንቆጥረው አንወያይም፣ አንጠይቅም። እኔ እፎይ ይባላለሁ። ብገለኝ እንጂ ሌላ ምንም አታመጣ። በስመ አብ ወወልድ ወንፈስ ቅዱስ አዶ አምላክ አሚን። ሰላም የእግዚአብሔር ቤተሰቦች የእናታችን የቅዱስ ድንግል ማርያም ወዳጆች እንደምን ቆያችሁ? በዛሬው ቪዲዮአችን ስለ እፎይ ነው። ድጋሚ እፎይ እስከ መጨረሻው ድረስ ከጎንነን ስለ እፎይ እናወራለን። እፎይ ምን ብሎ ነው ይሄ ሁሉ ነገር ሊደርስበት የቻለ የሚለውን እያንዳንዱን ነገር እናያለን። ከእፎይ ጎንም የት ቆሙ ሙስሊሞች አሉ እና እውነቱን የተናገረው ያለውን ነገር ነው ያለው። እኛም ደግሞ ድምፃችን ታግቷል፣ ማድረግ ያለብን ነገር ስለሌለ አፋችን እንዲዘጋ ሆኖ ነው እንጂ ብዙ መናገር የምንፈልገው ብዙ መጠየቅ የምንፈልገው ነገር አለ የሚሉ ሙስሊሞችን መጥተዋል። እነዛ ሙስሊሞች እናያለን። እስከ ቪዲዮ መጨረሻ እንድትከታተሉ በትትና ጠይቃቸዋለሁ። ወደ ቪዲዮ በጣም አግሬሲቭ የሆኑ ወጣቶች ለሕግ ይቅረብ ብለዋል። በተለይም ፌስቡክ ላይ እንደነ ሙራት ታደሰ አይነት ሂጅራቲቦች ሌሎችም ወጣቶች ለሕግ ይቅረብ ብለዋል። በጣም ነው ያሳቀኝ። በነገራችን ላይ ይህ ዘለመዳዊ አካሄድ ይባላል። የኢትዮጵያ ሙስሊሞች ከዚህ አካሄዳችሁ መቼ ነው የምትቆጠቡት? ነው ይሄ ንጽጽር አደርጋለሁ እያለ ስለሆነ ይሄንን የሚያደርገው ከቻላችሁ እና ንጽጽር እናደርግ ብላችሁ በምትችሉ በሶሻል ሚዲያ ጥሩት። ካልቻላችሁ ንጽጽር የሚያደርጉ ወንድሞች አሉ። እነዛ ወንድሞች ጋር ቀርቦ ንጽጽር እንዲያደርግ ወይም እሱ የሚያነሳቸውን ሀሳቦች የክርስትና ሃይማኖትን መጽሐፍት፣ መጽሐፍ ቅዱስን፣ የኦርቶዶክስ መጽሐፍትን መሰረት አድርጋችሁ ሞግቶ እንግዲህ እንደተከታተልናት እናት እቺ በቲክቶክ ላይ የምናውቃት እህታችን ናት እና እውነት ስለ እፎይ ውሸት እየተናገረ ነው የምትሉ ከሆነ እሷ እንዳላችሁ በስሜታዊ በቃ ድግ ብላችሁ በቃ በስሜታዊ እንግደለው፣ እንግደለው፣ እንደዚህ እናርገው፣ እንደዚህ እናድርገው ማለት ሳይሆን ማንም ፈቃድ ደግሞ የሰጣችሁ የለም። እናንተ ተነስታችሁ የፈለጋችሁትን ነገር የማድረግ ፈላጭ ቆራጭ ነን የምትሉት ነገር አለ እና ምንም የማድረግ ስልጣን የላችሁም። እኛ የምንተዳደረው በሸሪያ ህግ አይደለም፣ ራሳችሁ በራሳችሁ ባወጣችሁት ሸሪያው ራሱ ምንም እንትን ያላችሁ ነገር የለም አደለ? እንደ ከራሳችሁ ቤተ እምነት ራሱ ምንም መግለጫ የተሰጠ የለም። ነገር ግን በራሳችሁ ከሀገር እንዳይወጣ ከሀገር እንደዚህ እንዳይሆን ይገደል፣ ይቆረጥ፣ ይፈለጥ፣ ህግ ይጠየቅ ምናምን የምትሉት ነገር አለና ምንም ያጠፋው ጥፋት የለም። ከተጠየቀም የሚጠየቀው የእናንተ ኡስታዞች ናቸው። በየሚዲያው እየወጡ የሚሰደቡት ከነገ ነው ደግሞ መጠየቅ ያለበት መስተካከል አለበት። ካላችሁም ደግሞ ያናደዳችሁ ነገር እፎ የተናገረው የቁርአናችሁን እስከሆነ ድረስ ቁርአናችሁን ነው ማስተካከል ያለባችሁ ቁራን ላይ ያለውን ነገር ነው እንጂ የተናገሩ ሌላ አዲስ የፈጠረው ነገር ምንም ነገር የለም እና ልጁን ምን አድርግ ነው የምትሉት? እህታችንም እንደተናገረችው እንዲህ በስሜታዊ ተነሳስታችሁ መናገር እንደዚህ ማድረግ ሳይሆን፣ በቃ እውነት አለኝ ቁርአን ይሄ ይሄ አይልም የምትሉ ከሆነ ውይይት አድርጉ። መቼም ቢሆን እፎይ ሁልጊዜም ነው የሚለው ኑ ውይይት እናድርግ፣ ከፈለጋችሁ 10፣ 11 የፈለጋችሁትን ያክል ሙስሊሞች፣ ኡስታዞች እኔ ነኝ ያለ ኡስታዝ መጥቶ ይሞግተኝ፣ የፈለገውን ነገር ያድርግ ይላል አይደል እንዴ። ያንን ነገር የምታደርጉ ከሆነ በስነ ስርዓት፣ በተረጋጋ መንፈስ በተረጋጋ መንፈስ መነጋገር ትችላላችሁ። ሌሎቹን እንቀጥል። ኡስታዞቻችንን ወይም አባቶቻችንን የሚያስተምሩንን አሚን ብሎ በድፍኑ መቀበል እንጂ ያልገባንም መጠየቅ፣ አዳዲስ ሀሳቦችን እያነሱ ከእነሱ ጋር መወያየትን እንደ ትልቅ ወንጀል ስለምንቆጥረው አንወያይም፣ አንጠይቅም። አስተማሪዎችም ቢሆኑ ትምህርታቸውን በስፑን ፊዲንግ ወይም ልክ በማንኪያ እንደ ማጉረስ ስለሚያደርጉብን መድረኩ ለውይይት ክፍት አይሆንልን እናም ዳውድ ጃሉትን አሸነፈው፣ ታሪኩም ተፈጸመ። ያሸነፉበት ሚስጥር ምን ነበር? እመን የእኔ ልጅ እመን ማለት ከዚህ ታሪክ አሁን ምንድን ነው የምንማረው? እመን የእኔ ልጅ እመን እኔ መጠየቅ የፈለጉት እመን አሰይ፣ እመን የእኔ ልጅ እመን ለማለት፣ እመን እመን። ለውጥ መፍጠር የሚችል ትውልድ እንድንሆን ጠያቂ ትውልድ መሆን አለብን። ማን ነበር ያለው? ግን ግን እውነት ነው። ባይዘዌ ኢስላም የተነገረን ሁሉ አሜን ብለን ዝም ብለን እንደወረደ እንድንቀበል አያበረታታንም። ማስረጃ መያዝ፣ መማር፣ መመራመር እንዳለብን ነው የሚያበረታታን። ብዙ አንቀጾቹ ላይም ቁርአን እንደሚነግረን ከሆነ እያንዳንዱን ነገር ማወቅ ከሚገባን ሰዎች እንድናቅ ያዘናል። አዎ መጠየቅ አለብን። ለምን የሚባል ማጣሪያ ያስፈልገናል። ለምን? ከየት መጣ? ማን ያለው? ጥቅሙ ምንድን ነው? ጉዳቱስ? ማለት መጠየቅ፣ መመራመር፣ ራሳችንን አብዴት ማድረግ አለብን። አለበለዚያ ግን በዛ ጋ አስተሳሰብ ነው ታጥረ የምንኖረው ያው እንግዲህ አሁንም የተከታተልነው ሙስሊም ነው። በድራማቲክ አድርጎ ሊያሳየን የሞከረው እስልምና ላይ ማንኛውንም ጥያቄ ከተጠየቀ ወደ ሌላ ነገር እንደሚኬር ነው እና እዛው በእምነት ውስጥ ያለ ልጅ ነው ምንም ጥያቄ መጠየቅ እንደማይቻል አፋቸውን ተይዘው እንዳሉ። ስለ ፎይ አንድ የሙስሊም ወንድማችን የጻፈው በጣም ያስገረመኝ ነገር አለ ያገኘሁት፣ እሱን አቀርብላችኋለሁ። ከእናንተ የሚጠበቀው ኮፒ፣ ሊንክ፣ ሪፖስት፣ ሼር እያደርጋችሁ ይህን ቪዲዮ ተከታተሉ። አሁን ላይ በፎይ በወንድማችን ጉዳይ ላይ ቀርበው ከመከራከር ይልቅ እሱም በለው ቁረጠው፣ ተሳድቧል እያሉ ወሬ የሚነዙ ብዙ ሰዎች ባሉበት ቦታ ላይ እንደነዚህ ደግሞ እውነትን የሚገልጡ ልጁ አላጠፋም፣ እውነታውን ገልጦ ተናገረ እንጂ የሚሉ ወንድሞች እየመጡ ይገኛሉ። አንደኛው ወንድማችን ይሄ ነው። ልጁ እንዲህ ይላል። ጀማል አህመድ ይባላል። እፎ የሚባለው ልጅ በመረጃ ነው የሚሞግተው ለእያንዳንዱ ነገር። ኢትዮጵያ ውስጥ ብዙ ሰው ያልቀራቸውን የእነ አቡባህሪን ኪታብ በመረጃ እያቀረበ ነው የሚከራከረው። ለኡስታዞች በተደጋጋሚ ጥሪ ቢቀርብም ይላል። ስሙኝ ጥሪ ቢቀርብም ብዙ ሙስሊሞች ወጣቶችም ኡስታዞችም ለውይይት ቀርበው ለልጁ ጥያቄዎች መልስ እንዲሰጡላቸው በተደጋጋሚ ቢጠይቁም ደፍሮ ከልጁ ጋር የተዋየ ታዋቂ ኡስታዝ አላየንም። እነዛ እባካችሁ ቀርባችሁ ተያዩና ለልጁ በቂ መልስ ስጡልን እየተባሉ ሲለመኑ ዝም ጭጭ ያሉ ኡስታዞች ዛሬ ላይ የጫጫታው መሪዎች ሆነዋል። ኢጎሆን አውልቀህ ጣልና ተዋይ። ኡማው ከእናንተ የሚፈልገው ለሚነሱ ጥያቄዎች አጥጋቢ መልስ እንድትሰጡ ነው ይላል። እንደነዚህ አይነት ሰዎችም አሉ፣ እውነታው የገባቸው ማለት ነው። ይህ ልጅ አያይዞ ፖስት ያደረገው ደግሞ ሌላ ነገር አለ፣ እሱንም ላንብብላችሁ። ሰው እንዴት ረመዳንን የሚያክል ወር ላይ ጾምን የሚያክል ነገር ይዞ ያዘው መጣልህ በለው ስቀለው ሲል ይውላል። ስከኑ፣ ዱዓ አድርጉ። ይህ ወር በዚህ ሁኔታ የምናሳልፈው ወር አይደለም በግልም በአጠቃላይም በኡማው የመጣውን በልአ በዱአ በኢባዳ የምናስተካክልበት ወደ አላ የበለጠ የምንንቀሳቀስበት ጊዜ ነው። ተሳስተው ከሚያሳስቱ ሰዎች አላ ይጠብቀን። ከፊት ሆነው እሳቱ ላይ ቤንዚል የሚያርከፈክፉ የእኛ ሰዎችን ተው በሏቸው፣ አሁን ጊዜው አይደለም በሏቸው። ወደ አላ የምትቀርቡበት ጊዜያችሁን እያባከኑባችሁ ነው ይላል ወንድም። እውነታው የገባው ሰው እንዲህ ይላል። እፎይን ለተናገረው ነገር ለእያንዳንዱ በማስረጃ መጥቶ መወያየት የሚፈልግ ሰው ካለ ልጁ ዝግጁ ነው። ከዛ ውጭ ግን ያዘው ፍለጠው የሚባል ነገር የለም አይሰራም። ካጠፋም እፎ ይቀጣል። ከዛ ውጭ ግን ባላጠፋው ነገር ላይ ወንጅሎ ለማሸማቀቅ የሚካሄድበት መንገድ ትክክል አይደለም እያልን ስንጮ እየመጡ አንዳንዶቹ ሃይማኖታችን ተነግቷል የእሱ አባሪ ሆናችሁ ወይ ምናምን ይሉ አሉ። ይኸው እንግዲህ የእነሱ ወገን የሆነው ወጥቶ እየጻፈ ነው። ነገ ከነጎዳ ደግሞ እንዲሁ እውነታው የገባቸው ሰዎች እየወጡ ይጽፋሉ። ያው እንግዲህ ተከታትለን እንደተመለስነው ነው። እፎይን የሚደግፉ ወይም ደግሞ የእፎይን ሀሳብ የሚከተል ሙስሊም አለ እና ትክክለኛ ነገር ነው የተናገረው፣ ከማስረጃ ጋር ነው፣ በማስረጃ አድርጎ ነው እና እየተናገረ ያለው ያሉ አሉና እንግዲህ ይህንንም ደግሞ እናርዳችኋለን፣ እንቆርጣችኋለን እንዳትሉ፣ እባካችሁ ለመረጋጋት ሞክሩ ለማለት እወዳለሁኝ። ምክንያቱም አንዲት ቃል ከተነገረባችሁ ወይም ደግሞ ከወጣባችሁ፣ ትክክል ነው እንደዚህ አይነት ነገር ትክክል ነው የሚል ሙስሊም ከመጣ ወይም ደግሞ ከእስልምና ወደ ኦርቶዶክስ ወይም ደግሞ ወደ ሌላ ቤተ እምነት ከተቀየረ፣ በጣም ነው የምትናደዱት። በጣም በቃ የአንድ የእምነታችሁ መርህ፣ ህግ አድርጋችሁ ወይ መግደል ወይ ማጥፋት የሆነ ነገር ነው እና የምትሉት። አሁንም ደግሞ ይህንን መረጃ ሰላወጣው ሰውዬ አፈላልገን እንግደለው እንዳትሉ በእግዚአብሔር ስም አሳስባችኋለሁ። ተረጋጉ፣ ለመረጋጋት ሞክሩ። እውነት አለኝ ብላችሁ የምታስቡ ከሆነ በማስረጃ ተሟገቱ። ሲለምናችሁ አይደል እንደሚውለው እፎይ እንዲህ ያለ እባካችሁኑ እንወያይ የፈለጋችሁትን ያክል ኡስታዞች መታችሁ እንወያይ ሲል አይደለ እንደሚው ብለው መጽሐፍ ቅዱስን የያዙ ቁራናችሁንም ያዙ ከመጽሐፍ ቅዱስ ላይ እስከፈለጋችሁ ድረስ ጠይቁ፣ በትትን ይመለስላችኋል። የእናንተም ችግር ካለ እንደዚህ አይደለም፣ ቁርአናችን እዚህ ጋር ነው ሲላችሁ፣ እፎይ አይ ይሄ እዚህ ጋር እንደዚህ ስህተት አለበት ብላችሁ መናገር ትችላላችሁ። እና ይሄ እንደተማረ ሰው ተረጋግቶ ለማሰብ መሞከር አለባችሁ ብዬ ነው ማስበው። በቃ የሆነ በጉልበቱ እኛም እኮ ጉልበት አለን አይደለ? እንደ እፎይ እኮ ልትገሉት ስትሄዱ መገደል ወይም ደግሞ ሌላ ነገር ፈርቶ አይደለም፣ ሌላ የተባባሰ ነገር እንዳይመጣ ነው። እናንተ ጀብድ መስሎት አያቸው የሆነ እያስፈራራ ነው ነው፣ በዚህ በኩል ሄደ እንደዚህ ያደረገ፣ አሳዱት፣ ቁረጡት፣ ምናምን ምናምን ስትሉት የሆነ ፈርቶ እየተሯሯጠላችሁ መስሏችሁ ከሆነ በጣም በጣም በጣም በጣም ተሳስታችኋል። እፎይ ይህንን ነገር እያደረገ ያለው የከፋ ደረጃ እንዳይደርስ ነው። እፎይ አንድ እፎይ የሆነ ነገር ሆነ ማለት ሁሉም ኦርቶዶክስ ማለት ዝም አይልም ኦርቶዶክሳውያን ዝም አይሉም። ማለት ደግሞ ኦርቶዶክስ እና ኢስላም ሌላ ደረጃ ተደራረሰ ማለት ነው። ስለዛ ለዛ ብሎ ነው እንጂ ከዚህ ነገር ራሱ በቃ እፎይ፣ ምን ያክል አስተዋይ ምን ያክል የተማረ ሰው እንደሆነ ማሰብ ማሰብ ራሱ በቃ በጣም ቀላሉ መንገድ ነው። እንዴ ለምንድነው የማትረጋጉት? ለምንድነው እንደተማረ ሰው ማታወሩት? ተረጋጉና ግቡ። በስነስርዓት አውሩ። በንግግር ለምንድነው ማታምኑት? ትልልቅ ሰዎች አይደላችሁ እንዴ? ትልልቅ ሰዎቹ እኮ ናቸው ሲሳደቡ የሚውሉት። ነገር ግን የኛ ልጆች እኮ በስነስርዓት እናውራችሁ ብለው ነው ቤታቸውን ከፍተው እንትን የሚጠሯችሁ። ንጽጽር እናስተምራለን እያላችሁ በየግሩፑ አስር ሀያ ሰው እየያዛችሁ! የሰው ሃይማኖት ስታብጠለጥሉ የምትውሉ ይሄ የእናንተ ስራ ውጤት ነው። በነገራችን ላይ ከስራ የለቀኳቸውን ቪዲዮዎች ኮሜንት እዩ። 95 ፐርሰንት ስድብ ነው በሙሉ እንዳለ። ይሄ ሌላው እምነት ተከታይ አግሬሲቭ እንዲሆን እንዲበሳጭ አድርጋችሁታል። በየወሩሙ እየገባችሁ የሰው ሃይማኖት የሚያመልኩትን ስታብጠለጥሉ እየዋላችሁ አንፕሮፌሽናል በሆነ መንገድ ማለት ነው። ይሄ እናንተ ስራ ውጤት ነው። የዚህ እፎይ የሚባል ሰውዬ የተናገረው ንግግር መጥፎ እንደሆነ እንዳይታያቸው ጋርዷቸዋል። እናንተ የሰራችሁት ስራ ማለት ነው። ለምንድን ነው ፕሮፌሽናል ማትሆኑት? ከዘፍጥረት እስከ ራእይ ዮሐንስ ስላወቃችሁት ብቻ ስላነበባችሁት ብቻ ለምን ታወራላችሁ? ለምን በፕሮፌሽናል ለዘብታ ቋንቋ ለምን አጠሯቸውም? ያ ከሆነ ዓላማችሁ አቁስላችኋቸው። አሁን የዚህ ሰውዬ ስራ መጥፎ እንደሆነ እንዳይታይ አድርጋችኋቸዋል። ከዛ አልፎ ደግሞ ሩሱን ላይ በዚህ ደረጃ ተነስተው እንዲያላግጡ ተጠያቂዎቹ የመጀመሪያዎቹ ሩም ከፍታችሁ አፋችሁን ስከፍቱ የምትውሉ የኛ ልጆች ናችሁ። ፕሮፌሽናል ሆኑ፣ ተማሩ። ሁሱን እዩት፣ በጣም በስነ ምግባር ነው። ሲሰድቡት እንኳን አይመልስም። ሲያናግራቸው በስነ ስርዓት ነው። እነሱ የሚያመልኩትን ነገር አይነካባቸውም። ከመጽሐፋቸው ውጭ አያናግራቸውም። ለምን እንደዛ አታደርጉም? አቁሙ። በእናንተ ምክንያት የምንወዳቸው ህይወታችንን መስዋዕትነት የምናደርግላቸው ሩስላችን አለይሂ ሰላቱ ወሰላም በእናንተ ምክንያት እንደዚህ ሲሰደቡ ሲሰደቡ እያዩ ምንም አለማድረግ በጣም የሚያበሳጭ ጊዜ ላይ ነው የደረስ ነው። በእናንተ ምክንያት ማለት ነው። ተማሩ፣ ካልሆነ ውጡ። በቃ ወይ ፖለቲካው ይሻላችኋል። ስድብ ከሆነ የሆነ በቃ መራገጥ ከሆነ አለማችሁ ወጣ በሉና ወደ ፖለቲካው ወደ ምናምኑ ሂዱ። ተዉት፣ አታጋጩት። የኢትዮጵያ ህዝብ እኮ አሁን ላይ የሚፈልገው በቀን ሶስቴ እኮ መብላት ከብዶታል እኮ። ያው እንግዲህ እህታችን እንደተናገረችው ነው። ማንም ሳይደርስባችሁ የደረሳችሁት እራሳችሁ ናችሁ። እንደፈቀደ ስትሳደቡ፣ አምላካችንን እንደፈለገ ስታብጠለጥሉ፣ እንደፈለጋችሁ ስትሆኑ የነበራችሁት እናንተ ናችሁ። እንግደላችሁ እንፍለጣችሁ አላልናችሁም። ከመረጃ ከማስረጃ ጋር ነው እያወራናችሁ ያላችሁት ነገር ግን ሰድቦ ለሰዳቢ የተሰጣጣችሁት እርስ በራሳችሁ ናቸው። የራሳችሁን ነገር ራሳችሁ ናችሁና ያወጣችሁት ራሳችሁን በራሳችሁ የሰደባችሁት ማለት ነው። ምንም እፎ የሰደባችሁ ነገር የለም። እፎይም ሊጠየቅበት የሚችለው ነገር የለም። አሁንም ቢሆን ነገር ግን ሁሱ ላለችው ሁሱ በትህትና ነው የሚያወራው። ሁሱ እንደዚህ ነው እንደዚህ ነው እንደዚህ ነው ላለችው እህቴ፣ ላንቺ ምላሽ ስሰጥ ሁሱ ያለው በትትና በተሞላ ንግግር ቢናገርም በትትና እየተሳደበ ነው። ሁሱ ራሱ ተሳዳቢ ነው። አራተኛ ስላሴ እኔ ነኝ። ሶስት ስላሴ አሉ፣ አራተኛ ስላሴ እኔ ነኝ ይቀሪበ ያለው እግዚአብሔርን ይቀርበ ያለው። ምን አይነት ዘመን ላይ እንደደረሰን አራተኛ ስላሴ እኔ ነኝ እያለ የሚሳደብ ሁሱ አደለ ወይ? የተናጋሽው ንግግር ሁሉ ያስማማኛል ግን ሁሱ ላልሹ በትትና ተነጋገሩ ላልሹ ነገር ደስ ይላል ግን በትትና የሚሳደበው ሁሱ አይደለው ወይ አራተኛ ስላሴ እኔ ነኝ ማለት ምን ማለት ነው የድፍረት ጥግ እሱ ነው አምላካችን የድፍረት ጥግ ማለት ነው እናንተ የሚታይባችሁ የድፍረት ጥግ የድፍረት መጨረሻ ይሄንን ይዛችሁ እናንተ እፎይ፣ አንድ ገና ለገና አንድ ነገር ለዛውን ከራሳችሁ ኪታብ ከራሳችሁ ቁርአን አውጥቶ የአረብኛውን በአማርኛ ወይም በእንግሊዘኛ ተርጉሞ ስለተናገረ እንግደለው፣ እንፍጠለጠው ትላላችሁ። በጣም ያሳፍራል። በጣም በጣም ያሳፈራል። ወላሂ፣ ምን ጉድ ነው ያመጣብን? ኧረ ያረቢ፣ ምን ጉድ ነው ያመጣብን? እኔ የምለው እስኪ ወይስ ቀሚሷን ያጨናነቀው ዳሌዋ አማለው ነው? የነገ ተስፋዋን እንድታጨልም ያደረገክ ምንዋ? አረይ የሰው ያለረ፣ ረላላህ ብላችሁ? ረ ምን ጉድ ነው? ምንድነው እነዚህን ፈቶ ይለቀቀብን ወገን? አረ ምን ጉድ ነው ይመጣብን። ላላህ ብላችሁ እስኪ ምንዋ? ስንት እህቶች እኮ አሉ ትዳርን የሚፈልጉ ስትርን የሚፈልጉ እነሱ እንትቶ ህፃናት ላይ እንዲህ የሚያረጋችሁ ምንድነው? አረ አላህ ምን ጉድ ነው ይመጣብን። አረ ምን ጋ ግብረ ስጋ ግንኙነት የምታደርጉት ትክክል ናት በጣም ብዙ ጊዜ ውስጥ የራሱ ህፃን ህፃን ልጆች እያለው የዘጠኝ ዓመት ልጅ እሸት ልጅ ገና እስከምትታመም ድረስ በዚህ ዙሪያ የሆነ ታሪክ ልንገርሽ። ነብዩ መሐመድ ታሪክ ነው አይደል፣ እያወረን ያለ ነው ስለዚህ ነብዩ መሐመድ እሳቸው በሃምሳ አራት አመት ሆኖ የዘጠኝ አመት ልጅ ግብረ ስጋ ግንኙነት ሲያደርጉ ልጃቸውን ፋጥማን ግን እንደውም ትልቅ ሴት ናትና ለጋብቻ ሲጠየቁ ልጄ ያልደረሰችው ብሎ ተልክሎ ነበረ። ልጄ ያልደረሰችው ብሎ እንዳውም እሷ ከምንም በላይ ከፈለገ እንግዳ ጋር ቢኖር እሷ ስትመጣ ብድግ ብሎ ግንባሯን ይስማታል። እንደዛ አይነት ነገር የሰማ የራሴ ልጅ ምንድነሽ የሰው ልጅ ሰው ልጅ የራሱ ልጅ በሚወዱ ንሃ ነው የሰው ልጅ ማክበር ያለብን። ስልክ ቁጥር ምናምን ያኔ እንደዚያ ቀውጤ ከተማውን በማድረግበት ሰዓት ሽማግሌ ተልእኮብኝ አቁሚ፣ ይሄ ነገር ከአንቺ አይጠበቅም ምናምን ተብዬ። በእነኚህ ሁለት ሙስሊም እህቶቻችን መካከል ሁለት መሰረታዊ ልዩነት አለ። የመጀመሪያዋ ቁርኣኗንም አዲሷንም የነቢዩን እሱና ምን የምታውቀው ነገር የለም። ስለዚህ ሕፃናት እንዴት ነው እሱ ወንዶች የምታገቡ የምትገናኙት ገና ጡታቸው ጉቺ ጉቺ አላለ እያለች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 ያላ መልእክተኛ በሰባት ዓመቴ አገቡኝ። ደ ናሬተር ሱሌማን ሰይድ ኦር ሲክስ የርስ። ተራኪው ሱሌማን ምን ይላል ወይንም በስድስት ዓመቷ። ሂ ሃድ ኢንተርኮርስ ውድ ሚ ዌን አይ ወዝ ናይን የርስ ኦልድ። በዘጠኝ ዓመቴ ላይ ግብረ ሥጋ ግንኙነት ፈጸመብኝ ትላለች። ሕፃኗ አይሻ አንቺ እንዳልሻት ገና ጉች ጉች ያለ ጡት እንኳን የማይኖራት ማለት ነው።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 እሱ በአምሳ ስድስት አመቱ የስድስት ዓመት ያገባል። ከአስራ አምስት ዓመት እስከ 19 ዓመት የሚሆናትን ልጁን ግን ሲጠየቅ አልድርም፣ ያለ ዕድሜ አልድርም ብሎ እንቢ ያለ ነው። ከራስ ሹስታ ስሚው ከ15 እስከ 18 ዓመቷ እንደነበረች ማን ያስቀምጣል? ኢብን ሳድ ያስቀምጣል። ስለዚህ በእድሜ ደረጃ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 አርፈሽ ብትቀመጪ ይሻልሻል ብለዋት ነው እንጂ ያላመነችበት እምነት ያላመነችበት ተግባር ነው እየተፈጸመ ያለው፣ በዛ ላይ ማለት ነው። እና በጣም በጣም የሚያዛፍር ድርጊት ነው። እፎይም የተናገረውም ያወጣውም በአረብኛ ያለውን በአማርኛ ተርጉሞ አወራው። እፎይ እኮ በቃሉ ተናገረው እንዲህ ሚዲያ ላይ አወጣው እንጂ ያለውን ነገር ነው። ምን ያጠፋው ጥፋት አለ? እውነት ለምን እኛ ብቻ የፈለግነውን ነገር እናድርግ እንደመሰለን እናድርግ ትላላችሁ? የማይገባቸው አረብኛን የማይረዱ ሙስሊሞች ካሉ ከዛ እምነት ካልተመቻቸው እንዲወጡ ወደ ፈለጉት እምነት እንዲሄዱ ነው እንጂ ምንም ይሄ የሚዋሽ ነገር አዲስ እፎ አዲስ ፈጥሮ ያወራው ነገር የለም። ለዛሬ ያዘጋጀውላችሁ ቪዲዮዎች እነዚህን ይመስላሉ። ለብዙ ሰዎች መዳረስ አለበት እና ይህ ቪዲዮ ዝም መባል የለበትም። ለብዙዎች መዳረስ ስላለበት ላይክ፣ ሼር ስናደርግ ነው እና ለብዙ ሰዎች የሚዳረሰው። ኮፒ ሊንክም አድርጉት ይህን ቪዲዮ። በሌሎች ቪዲዮዎች ተመልሰን መምጣታችን አይቀርም። የእፎይ ጉዳይ የኛ ጉዳይ ነው። እስከ መጨረሻው ድረስ አብረነው ነን፣ ከጎኑ ነን እስከ መጨረሻው ድረስ አብረን እና በሌሎች ቪዲዮዎች እንገናኛለን። እስከዛው ድረስ ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩልኝ። እኔ እፎ ይባላለሁ ብገለኝ እንጂ ምን ምንም አታመጣም።